ድንቃ አድርጎልኛል፣ በደሌን ሳይቆጥር ድንቃ አድርጎልኛል፣ ወደ ቤቱ ጠራል ድንቃ አድርጎልኛል፣ በረክሽ ሳለሁ ድንቃ አድርጎልኛል። በጣም ታምራላችሁ። ወደዚህ እዚህ ጋር ኬክ የቀረባለ ለእናንተ። እንኳን ደስ አላችሁ አባዬ፣ ሩታ ይሄም በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚያ ሁላችሁ እና እንግዲህ ቤተሰቦቻችን መጥተዋል እዚህ ጋር ሩታዬ እንኳን ደስ አላችሁ። በመጀመሪያ እንኳን ደስ አለ አባዬ፣ እንኳን ደስ አለሽ የልጅ ልጅ አጅ ስላየሽ። አብዬ ምንደዛው ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሁላችንም በጣም ደስ ብሎናል። ያው መናገር እስኪ አቅጠን ድረስ ያው እዚ ጋር ኬክ አለ። ኬኩ ደግሞ ቁርሶች ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል። ብዙ ስቃይ ነበረ፣ ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች። አሁን ግን ያው ሳቅ በሳቅ ሆነናል ሁላችንም እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ጓደኞቻችን አለን። ቡርኬ እዚጋ መተ አንዳንድ ነገር ብትላችሁ ደስ ይለኛል። ከድካም ስሮ የመጣችሁ

እንኳን ደስ ያለሽ ያው ሩታ፣ ሁላችንም ቤተሰቦች ውስጥ ነው፣ ጓደኞች ውስጥ ነው ተሰብስበናል። እስኪ የተሰማሽን ስሜት ደግሞ ብትናገሪ ደስ ይለናል። መጀመሪያ ሁላችሁንም አመሰግናለሁ። ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ፣ ዓይኔም በዓይኔ እንዳይ ስላረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄ ለመታቀፍ ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም አመሰግናለሁ እንደዚህ አይነት ፕሮግራም አዘጋጅታችሁ ሰርፕራይዝ ስላረጋችሁኝ። ቴንክዩ ሁላችሁንም። ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ ጀምሮ እስከምወልደው ድረስ የእናትን ስሜት እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁ እና በእርግጥ ያው ትረዱታላችሁ። ሞር ደግሞ በቦታ ሆናችሁ ስታዩት ነው የሚገባችሁ። እና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት። እና ክብር ለእናቶች። እኛም እናመሰግናለን። ያው ሩታዬ፣ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው ምንል ወደ እናትነት ስለተቀላቀለች ማለት ነው። በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ምን ተሰሙ? በጣም ደስታ ተሰምቶኛል፣ ደስ ብሎኛል። በሰላም ልጃ አቀፋ፣ ለዚህ ስላደረሳት በጣም ነው ደስ ያለኝ። እኔ ደስ ብሎኛል። እግዚአብሔር ይመስገን። እዚህ ጋ ደግሞ የሩታዬ እናት አለች። የሩታዬ እናትም ደግሞ የተሰማትን ፋሚሊዎች በጣም ነው ወዳችሁ። ዛሬ ደስታው የኛ ብቻ አይደለም የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው መወዳችሁ። ሩታይም ደግሞ ያሁን እንደተናገረችው የእናትነት ምንነትን ቀምሰዋለች። በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው፣ ያሳድግላቸው አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን እንዲሁም በዚህ አጋጣሚ እለምናለሁኝ እጸልያለሁኝ። አመሰግናችኋለሁ፣ ወዳችኋለሁ። እዚህም ያሉ ጓደኞቻቸውን እግዚአብሔር አምላክ ይባርካቸው ያክብራቸው ትልቅ ደረጃ ይድረሱ ነው ምለው። ደስ ይላል። እኛ ድንቅ ቀን ነው ዛሬ። ምክንያቱም ሩስ ነፍሰ ጡር ሆና ባየንሳየን ሰዓት ጀምሮ በጣም እንጨነቅንጨሌ ነበረ። እግዚአብሔር መልካም ነው፣ ለዚህ ቀን ደርሰናል። ይሄ ቀን ሪሊ እጅግ በጣም ደስ የሚልና አፕሪሺየት የምናደርግበት ቀን ነው፣ የምንደነቅበት ቀን ነው። ክብሩ ሁሉ እግዚአብሔር ይውሰድ። ይህን ያደረጋችሁ በተለይ ወገኖቻችን፣ ልጆቻችን እግዚአብሔር አምላክ ለብድራት ያብቃል። እናንተም እንደዚሁ ተደራችሁ እንዲሁ በሚመትወልበት ጊዜ እግዚአብሔር እናንተም ብድር መስጠት እንድንችል ይህ ሁሉ ፍቅር ነውና፣ ፍቅር እግዚአብሔር ነው። በእግዚአብሔር ስም መልካም ነገር አድርጋችኋል። እግዚአብሔር ይባርካችኋል።